የምላችሁ ይሄ ዳኒ ሮስተ የሚባል ልጅ ማለት ነው። ሲያወራ ምናምን ልብ ብላችሁ አይታችሁታል? የሆነ ሳለ የሆነ ሳቁ እየመጣበት ምናምን መስሎ አልታያችሁም? ማለት እኔ ሲያወራ በደንብ ሳየው ልብ ስለው ማለት ነው። ሲያወራ የሆነ ሳቁ የመጣበት ይመስላል። በዛ ላይ ደግሞ ጸጉሩ ምናምን ነካ ነካ ያደርግና በዛው ፈገግ ለማለት ይሞክርና ደግሞ የሆነ ምልስ ይላል። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም። እንደተጨነቃችሁ ይገባኛል፣ እንደደበራችሁ ይገባኛል። የእውነትንም ደብሩኛል። በጣም የሚያስጠላው ሚዲያው ያስጠላል። በጠቅላላ ለቅሶ ነው፣ ለቅሶ ነው፣ ለቅሶ ነው። እንደው አንድ እኔ ስትጣሉም አንድ ላይ ስትፋቀሩም አንድ ላይ ቢያንስ እንኳን እንደው አንዳችሁ ስትጣሉ አንዳችሁን እያየን ብንጽናና እንኳን ምን አለበት እንዴ አብርሽና ሩታ እንደምታዩት ናቸው ደግሞ የገረመኝ የማርኬና የቤዛ መጨመር በጣም ያሳዝናል የእውነት ቤዝዬ ግን ምንድነው ሀሳብሽ እባክሽ ማርኬን እንዳትጎጅብን ማርኬ ድጋሜ እንዲሰበር አንፈልግም ሌላስ ሄሉና ቢኒስ ምን ላይ ናችሁ? ጉድ ዘንድሮ እኮ ጉዳችን ፈላ። ዘንድሮ በቃ እያየን ጭንቀት ሲጀምር ሶሻል ሚዲያው ራሱ ግቡብኝ ግቡብኝ አይልም። በጣም ነው የሚያስጨንቀው። እውነት በጣም በጣም ነው የሚያስጨንቀው ሚዲያው እንዳለ በቃ። እኔ በነገራችን ላይ ሁሌ ጊዜም በመጀመሪያ እኔ ወደ ዩቱብ የሚገባው ብዙ ጊዜ አይታችሁኝ ከሆነ ሀይሚና ብሩኬን ብዬ ነው ከዛ ሄሉዬ ማርኬን ቤዛን እና ብርሽን አንዳንዴ ያው ብዙ ጊዜ እና ብርሽን በፊት ነበር አሁን አሁን ብዙም እየተከታተልኳቸው አይደለም በተለይ ከነ ሜሪ ከነ ጽጌ ምናምን ከነ ዳኒ ከገጠሙ በኋላ ብዙም አልከታተላቸውምና አሁን ደግሞ ጭራሽ ባሰ የእውነት እዛም ስንገባ ለቅሶ እዚህም ስንገባ ለቅሶ እዛም ሶሻል ሚዲያ እንዳጠቃላይ ያስጠላልና ለማንኛውም አሁን ላይ በጣም እያሳዘነኝ ያለው የሀይሚና የብሩኬ ጉዳይ በጣም እያስጨነቀኝ ነው። አሁን ደግሞ ጨራሽ ትላንትና የነቤዛም ቪዲዮ አየሁት። በነገራችን ላይ ኔትወርክም የለኝም ያው አንዳንድ ጊዜ ነው፣ በጣም እያስቸገረኝ ነው እና ያሳዝናል ዞሮ ዞሮ ፈጣሪ ሰላም ያምጣልን። ሚዲያ ውስጥ ጠልቷል፣ ቀዝቅዟል፣ ደብሯል፣ እንደዚህ አልነበረም። ሳቃችን ተነጥቋል። ለማንኛውም እንግዲህ ብሩኬ በዚህ ልክ ባላየከው ነገር አትናገር፣ እንከባበር፣ ብንከባበር ይሻላል ብሎ ለዳኒረስት ረስት ከባድ ማስጠንቀቂያ ሰጥቶታል። እውነት ነው ብሩኬ በማይመለከተው ማለት እሱ ይመለከተኛል ብሎ ሀላፊነት ተሰምቶት እንዲሁም ደግሞ ጥፋቴ ነው ብሎ እሱን እንደ ተጠያቂ አድርጎ አንተን ይቅርታ ሊጠይቅህና ከፍቅረኛ ክ ሊያስታርቅህ አክብሮክ ወደ ቤትህ መጥቷል ዳኒሮስት ስለዚህ አንተ አክብረክ መሸኘት ነበረብህ አመሰግናለሁ ብለክ እንደዚህ እንዳከበረህ አክብረህ መሸኘት ነበረብህ አንተ ግን እንዲህ አርጋችኋል። ከሶሲ ጋር እንደፈለጋችሁ መሆን ትችላላችሁ። ከሶሲ ጋር ሆን ከሶሲ ጋር እንዴ ታውንጂ ዳኒል ሮስት እንዴ ይሄንን እኮ መጠየቅ ያለብህ ፍቅረኛህን ነው እንጂ ብሩኬን አልነበረም። ብሩኬ እኮ ላንተ ክብር ሰጥቶክ ነው የሄደው። ክብር ስላለው እሱ ምክንያት አድርጋችሁ ስለተጨቃጨቃችሁ አክብሮክ ይቅርታ ሊጠይቅህ ነበር ወደ አንተ ቤት የመጣው። ግን እሳ አንተ ጨራሽ በቃ ያዙ ይልቀቁኛልክ። ስለዚህ እኔ ለብሩኬ አንድ መልእክት ከዚህ በኋላ ማስተላለፍ ፈልጋለሁ። ዋናው ዛሬ የመጣሁበት መልእክት ለብሩኬ ነው። ብሩኬ ሀይሜን ማጣት የማትፈልግ ከሆነ ሀይሜን የምትወዳት ከሆነ ማንንም ማንንም ማንንም ጋር ሄደህ አትንበርከክ። ማንንም ጋር ሄደህ ዝቅ አትበል። በቃ ከዚህ በኋላ ማንም ጋር ሄደህ ዝቅ ስትል ማየት አልፈልግም ማንም ጋር ማለት ነው። በቃ ሶሲ ከምትባለዋን ባለዋን ወደዛ አውልቀህ ጥለህ ሀይሜን ለብቻዋ የሆነ ቦታ ወስደህ እሚያምር ቦታ ወስደህ ይሁን። እሺ ቆንጅዬ፣ ደስ የምትል ጣፋጭ ነገር ወይ ደግሞ እሷ የምትወደውን ደስ የሚላትን ነገር ይዘህ ከሄዳህ በፍቅር አሁን ሰሞኑን ያችኛዋ ስላለች ኦኦ እያ ላይ ስለሆነ ያችኛዋ፣ ይችኛዋም ደግሞ ያው ሴት ለሴት አንድ ላይ ሲገናኝ ታውቃላችሁ፣ ኦኦ ነው የሚባባለው። ስለዚህ ሁለቱም ኦኦ ሲሉ ብሩኬም አብሮ መጮህ ይጀምራል። ሶ ሀይሚ ሌላ ስሜት ውስጥ እየገባች ምክንያቱም ብሩኬ ያችኛዋ ልክ እንደተበዳይ ራሷን አድጋ ጭጭጭግኜ ስትል እሱም ልክ እሷን የበደላት መስሎ ስለሚታየው ሀይሚ ረፊ እያለ ለዚችኛዋ እያደላ ነው። ሀይሚ ደግሞ ስለዚህ በዚህ ሁኔታ ሰላም ስለማይመጣ እባክህ እባክህ ብሩኬ ሀይሚን ብቻዋን የሆነ ቦታ ጉሰድ እና በትክክለኛው መንገድ ይቅርታ አጠያየቅህ ሲጀመር ብሩኬ በጫጫታ በጩኸት ሆነ በቃ። ስለዚህ እሷ ይቺ ልጅ ይቅርታ በጣም አላረካትም በቃ። ትክክል መስሎ አልታያትም። ለምን ያች ስላለች ሶ ሀይሚ ባንተ ምትጨክን አንጀት የላትም። እንደምትወድህ ታውቃለህ። ሀይሚ ደግሞ አስተዋይ ሴት ናት። እንደዚህ በቀላሉ ዝም ብላ አንተን ማጣት የምትፈልግ ሴት አይደለችም፣ ግን እልህ ውስጥ ገብታለች ይመስለኛል። እልህ ውስጥ ያችኛዋነ አለያዝ ስላለች እልህ ውስጥ ገብታለች። ማንነቷን ማሳየት ትፈልጋለች። እና ለዛ ነው ፍራንክ ካልሆነ ሀይሜ። በዚህ ቪዲዮ የተረዳሁት ነገር እልህ ውስጥ ናት በቃ እና እባካችሁ እኔ ብዙዎቻችሁን ክፉ አትናገሩ። ፕራንክም ሊሆን ይችላል የምለው በምክንያት ነው። አንዳንድ ቦታ ላይ ሳያቸው የፕራንክ አይነት ድርጊት እያየሁ አንዳንዴ፣ አሁን የትላንት ነው ልጅ ሳቁ እየመጣ ነበረ ሲያወራ የሆነ ሴሬስ ሆኖ ምናምን አይደለም፣ ሲያወራ የነበረው ልክ እንደ ብሩኬ ሴሬስ ሆኖ ምናምን አልነበረም። እና እነዚህ ልጆች ሆኑ ፕራንክ በቃ። እና ሀይሜና ዳኒ ራስቶንም ራስታ ነው ሮስት ነው መሰለኝ ሁለቱንም ጠርጥሬያቸዋለሁ። ሁለቱ ፍራንክ ያደረ ተነጋግረው ፍራንክ ያደረጉ ነው ብዬ አስብ ያለሁ መልሰው እና ሀይሚ በዛ ቪዲዮ ብቻ ይሄ ሊሆን አይችልም። ብቻ ብዙ ብዙ ብዙ ነገር መገመትም ማሰብም ይቻላል። እና ግን ስድቡ ወይ መዘቃዘቁ ምናምኑ ረገብ ብታረጉት ሰላም ይፈጠራል ብዬ አስባለሁ። ለመሰላችሁ ዞረን የምናፍረው እኛ ነን። አሁን ምን ያሉ ይመስላችሁ? በውስጥ ማለት ነው። እግዚአብሔርን እያዋሸው አይደለም። የእውነት ቮይስ እንዳላመጣ ዝጋ እንትን ይሉብኛል ማለት ጥሩ አይደለም ለቻናሌ ና። ምን አሉ ይመሰላችሁ? አንቺ ሁሌ የሀይሚን ጥፋት ለማለባበስ ትጥር ያለሽ፣ የእሷን ጥፋት ትሸፋፍኛለሽ፣ እንደዚህ ታረግ ያለሽ ሁሌ ነው በቃ እንደዚህ የሚሉኝ ማለት ነው። ግን እንደ ጥፋት ጥፋቷን ተናግር የለው በቃ ይሄ ቪዲዮ እንደዚህ የሚያስደርግ አይደለም ሌላ ነገር ያየችውልን ነገር ሊኖር ይችላል ብያለሁ እኮ በቪዲዮው እንደዚህ መሆኗ ትክክል እንዳልሆነ ደጋግሜ ተናግሬያለሁ በቃ ይቅር ማለት እንዳለባት ግን ደግሞ የራሷ ምክንያት ይኖራታል እንደዚህ የሆነችበት ሌላ ምክንያት ፕራንክ ሊሆን ይችላል የእነሱ ደግሞ ስራው ባህሪው እንደዚህ ነው ስለዚህ እኔ ነገ ዞረው ለሚገጥሙት እነሱ እኔ እብድ ነኝ እንዴ እንደናንተ ወጥቼ የምሳደበው እኔ መሳደባ ሁለቱንም እኔ ክፉ መናገር አልፈልግም አልፈልግም ያየሁትን ባየሁት መሰረት አድርጌ እናገራለሁ እንጂ ስድብ ምናምን በጭራሽ እንዳታስቡ። መሳደብ አልፈልግም።